ሀገር ከቤተሰብ ይጀምራል፣ ቤተሰብ ደግሞ ከልጆች። ሰላም ተነስትልኝ፣ ውድ የስኒ ዩቲዩብ ተከታታዮች፣ ያልተነበቡት ገጾች በሚል ርዕስ የቤተሰብ ጉዳይ ላይ የሚያተኩሩ ሰፋ ያሉ ፕሮግራሞችን ይዘን መተናል። አብራችሁ የምትቆዩ በአክብሮት ጋብዛል። ከዚህ በፊት የነበሩት ምንድነው፣ ይቺ ሀገር፣ ያቺ ሀገር፣ ይቺ ድሀ ሀገር፣ ይቺ ምናምን ሀገር። ይሄ ነው ፖለቲካ። ዝም ብለህ ትደባደባለህ፣ ዝም ብለህ ትጋደላለህ፣ ዝም ልጆችህን በስርዓቱ ብታሳድግ ወደ እውነተኛው ዲሞክራሲ መምጣት ትችላለህ። አሁን ዲሞና ክራሲ እያሉ ያስተምረዋል እንጂ የለም፣ ምንም የለም። የፈለጉትን የሚያደርግ አንድ ሰው አገር ለመምራት መጀመሪያ ምንም ቤቱን መምራት ይቻላል። ድሮ ነገስታት እንደዛ ነበር የሚሾመው የአንድ ወረዳ አስተዳዳሪ አውራጃ ነው የሚባለው። የአንድ አውራጃ አስተዳዳሪ ሲሾም ቤተሰቡ ታይቶ ነው ፊደል ስለቆጠረ አይደለም ቤተሰቡን መምራት ይችላሉ ወይ አካባቢው ላይ ምን አይነት ተደማጭነት አለ አስተዋጽኦ ምን ያህል ነው ተብሎ ነው ሚሾመው እንጂ ይሄ ቤተሰቡን መምራት አይችል ሰዋናት ላይ አምጥተው አያስቀምጡም እነኛ ነገስታቱ ያልተማሩት ብለን ነገር ግን ሳይማሩ አክሱምና ላሊበላን ያስቀምጥ አየ እነሱ ያኔ አክሱምና ላሊበላን ሲሰሩ ምን ነበራቸው ትምህርት አደለም እምነት በፈጣሪ እየተመሩ ሰሩ ለምን የጥበብ ሁሉ መጀመሪያ ምን ብለዋል ፈጣሪን መፍራት ነው ብለው ተነስተዋል ስለዚህ ጥበብ ይገልጽላቸዋል ትልቁ ጥበብ እሱን መፍራት ነው ከሱ በታች ያለውን ጥበብ ደግሞ ሲሰጣቸው በዛ ነው የተሰራው እንጂ እኛ እንደምናስበው ራሱ በቅሎ አይደለም ራሱን በራሱ አልሰራም የኛው አባቶችና እናቶች እኛ አሁን ሀገር እያፈረስን እንጂ የላሊበላን ግማሽ መስራት አንቺ ነው መጻ ከታች ወደ ላይ ነው አለኛ መስራ እንዲህ ወደ ታች ሰርቶ አሳይተው ነው። እኛ የተማርን የምንለው ግን ከታች ወደ ላይ መስራት አቅቶ እስቲ አክሱምን እናንታው ከታች ወደ ላይ ሰሩት፣ ወደ ታች ሰሩት፣ ከታች ወደ ላይ ሞክሩት፣ አትችለው። ምክንያቱም ጥበብ በጥላቻ ውስጥ የለም። ጥበብ በዘረኝነት ውስጥ የለም። ጥበብ የራሷ መንገድ አላት። ዘረኛ ሰው ጥበብን አያገኘው። የኤርተኛ ሰው ጥበብን አያገኘው። ሃይማኖተኛ ሰው ያገኘው ሁለት ትልልቅ የተከበሩ ሃይማኖቶች አሉ፣ እኛ ልናጠፋቸው የምንሞክራቸው ግን የማይጠፉ የማይነቃነቁ ክርስትናና እስልምና። በእነሱ ውስጥ ከሆንክ ጥበብን ታገኛለህ። እስልምናው የማያዝህን መንገድ ሳትከተል ሙስሊም ነኝ ስላልክ ብቻ አትገባም ገነት። ክርስትናው መንገድ የሚያዝህን ሳትከተል ክርስቲያን ነኝ ስላልክ ብቻ ገነት አትገባም። ስም አይደለም ተግባር ነው የሚያድን፣ ምግባር ሆነህ መገኘት ሙስሊም ካልክ ሙስሊም ሆነ መገኘት አላህን መፍራት አላህ በብሄር አልከፋፈለ አደምን ፈጠረ አንተ የአደም ልጅ ነህ እስቲ ወደኋላ ተመለስ ወደኋላ ስንመለስ ሁላችን አንድ ቤት ውስጥ ነው የምንገናኘው አዳም ጋር ወይም አደም ጋር ሌላ ቤት የለንም አይገርማችሁ የለምሌላ ቤት የፓርላማ ህዝብ ተወካዮች አይደለም አዳም ቤት ነውየምንሰባሰበው ሁላችን መመለስ ከቻለ ግን ሀፂአታችንና ዘረኝነታችን አይመልሰንም በጣም ዘረኛ ሆነን ነው ዘረኝነታችን ሰው መሆናችንን እንድንጠራጠር የሚያደርግ ከእንሰሳ እንድናንስ እያነስን ነው እኮ አሁን ከእንሰሳ። አስተውላችሁታል። እስቲ ከዘር ፖለቲካ ውጡና ራሳችሁን የሆነ ቦታ ቁጭ አርጉት። ሃይማኖት ቦታ ስንደርስ ነው መቼም ሃይማኖት ተቋሙ ስንገባ ነው ለትንሽ ደቂቃ ደሆነ ወደ ራሳችን። ምክንያቱም ፖለቲከኞች ቢቆፍሩ ቢቆፍሩ ቢቆፍሩ ማጥፋት ያልቻሉት እነኝን ሁለትነቶች እስልምናና ክርስትና ፖለቲከኞቻችን እንደሚያስቡት መጥፋት መሰረት አላቸው። አይጥሩ፣ ያ ሰው ጊዜው ነው የሚጠብቀው፣ ፈጣሪ ቀስፎ ያነሳዋል። ምክንያቱም እኛንን የሾመው ፈጣሪ አለበት። እኛ እኮ እነኚህ ሁለት ሃይማኖቶች ባይኖሩ የለንም እኮ አስባችሁ። አንድ የምንሆነው እኮ መስጊድ ስንገባና ቤተክርስቲያን ስንገባ ብቻ ነው። ቤተክርስቲያን ስንገባ ብሔርና እምነት ብቻ ነው የምናየው ምክንያቱም የፈጣሪ በረከት

ቤተ ክርስቲያን ውስጥ ደፍሮ መግባት አይችል። ሞክረዋል፣ ጥረት እያደረጉ አይቆይም። በር ላይ ነው የሚጠብቀኝ፣ አይሰሩም። የምንጠፋበትን መንገድ ነው የሚሰጡን እ የምንለማበትን የምናድግበትን መንገድ አይሰጡም። ስለዚህ መንቃት አለብን። በተለይ ወጣቶች መንቃት መቻል። አንተን የፈጠረ ፈጣሪ ነው እንጂ እከሌ አይደለም፣ ፖለቲከኛው እከሌ። የራስህ አምላክ አለ። እሱን ስታመልክ ይገልጽልሃል። ይሄ ፖለቲከኞቹ የከተቱ በሰይጣን ይወጣል ይወጣል ለምሳሌ እንደዛ መስጊት ስትገባ ከጎነ የትኛውን ብሔር ይሁን የትኛው ልባትል ለምን የፈጣሪ መንፈስ እዛ ጋር አለ ያንን እንድታስብ አያደርግም ከመስጊት ወጣ ስትልገ በብሔር ውስጥ ታጥራል ራስ በዘረኝነት ውስጥ ታገኘዋለህ አየ ትልቅ ፓወር አላቸው ፖለቲከኞች ለምን ሰይጣን ስለሆነ ከነሱ ጋር ያለው ግን ከፈጣሪም ይበልጣል ማመን ያለባቸው ከፈጣሪ የሚበልጥ ፓወር የለው ግን በጣም ትልቅ አቅም አለ። በደምብ አሰልጥኖ ኮትኩቶ ያሳደጋቸው ሰዎች አሉ እነማን ናቸው ብትሉም ፖለቲከኞች የሱ መሳሪያ ናቸው የእሱ ጋሻ ናቸው የሰይጣን ስለዚህ አንተን ወደ ጸብ ወደ መግደል ወደ ማፍረስ ወደ ማስለቀስ ነው እንጂ ወደ ማሳቅ አይምሩ ለከሌ የሆነ ነገር ሰተ ለአንዲት እናት የሚበሉት አንጀታቸውን ለተጣበቀ እናት አንድ ብር ሰጥተህ ፈገግ እንድታሰኛቸው አይደለም የሚፈልጉት፣ እንድትገላቸው እና ከዛ ጋር ዞር እንድታደርጋቸው። ለምን ሰይጣን ድሃ ማየት አይፈልግም? አይጠቅሙትም። ሲለምኑ የፈጣሪን ስም በመጥራት ስለሚለምኑ ድሃ ማየት አይፈልግም። ከዛ ሀገር አደገች ይባላል። ወደፊት ብቻ እንድታይ ነው የሚያደርጉ ወደኋላ እንዳታይ ያንተ መነሻህ። ከነሱ እንደሆነ እንድታምን ያደርጉ። መነሻሪች ይመኩደዋል በጣም መልካም መልካም ነገር ይታያል። መጥፎ ነገር መቼም አይቀርም። አንተ ከነሱ እንድትጀምር ቁጥር ሳይቀር ከነሱ እንድትጀምር ይፈልጋሉ። ስለዚህ የሚያበቃ አይደለም ረዙ። ይህን ሁሉ ስንል ልጅ አስተዳደግ ላይ መነሻ አድርገን ሃይማኖት አባቶችን ታከብራለህ ወይ ብለን እንጠይቃለን። ስለ ሃይማኖት እሱን ታረጋለህ ወይ አርገሃለው ነው ብሔር ጋር ስንመጣ ደግሞ ምን አገኘ? ምን አተረፍክ? ምን አገኘ? ሰዎች አፈናቅለ ሊሆን ይችላል። ሰዎች አስለቅሰ ሊሆን ይችላል። የሚበሉትን ካፋቸው ቀምተ ሊሆን ይችላል። ጊዜ ሰጠን ይላል። ይህን ለማዘጋጀት ስንነሳ ከፖለቲካ ነጻ ሆነ፣ ከብሄር ጥገኝነት ነፃ ሆነ። እኔ ብሄር ላይ ህጅ የሚለጠፈው መጀመሪያ ዜግነት አይቀርም። አለምን ያቀኝ በዜግነት ይሄን እንጂ በብሄር ያይደለም። ስለዚህ በዜግነት የምን አገኘው፣ ተገፋው፣ ተጣልኩኝ እንጂ ምንም አላገኘውም። ስለዚህ በዜግነት ያላገኘውትን ማንነት በብሔር አገኛለሁ ነው ብዬ አልሞኝ። እንደዛ ብለው የሚያስቡ ሰዎች እንደዛ ብሎ የሚያስብ ሰው የተሸወደ ነው። ምንም የለም ብሔር ውስጥ። ብሔር ውስጥ መጋደል ነው ያለው። ብሔር ውስጥ ማፈናቀል ነው ያለው። ብሔር ውስጥ እያየን ነው። ቤት ድሮ የእግዚአብሔር ነው ይባላል ድሮውን ባለ እንጂ አሁንም ቢሆን ገጠር ከወጣችሁ ቤቴ እግዚአብሔር ነው እየተጠራጠሩን ቢሆን ያሳድራል። ግን እንዲጠራጠሩ ያደረግነው እኔ እናንተ ነው። የነሱን ደግነት የነሱን መልካምነት እንደ ሞኝነት እንዳላዋቂነት ቆጠርንና እንዘርፋቸው ጀመር። ለሊት ተነስተን አሳድሩን ስንል እግራችንን አጥበው አልጋችን ላይ አሳድሮና አልጋቸው ላይ እነሱ መሬት ተያይዘው እኛ ለሊት ተነስተን ከብቶችን መንዳት መጫን እህላቸውን መጫን ምናምን ስንጀምር እነሱም ይሄ መልካምነት እየጎዳን ነው ቤት የእግዚአብሔር ሰዎች የእግዚአብሔር ነው ብለን ስናስገባል ቤታችን እየመጡ ያሉት የእግዚአብሔር ሰዎች አይደሉም ብሎ ወደ ማምንሄዱ አሁንም ግን ያሳድረዋል አሁንም አሁንም እነሱ ጋር ስትሄድ ቤት የእግዚአብሔር ነው አሁን እኮ ቤት እኔ ነው ብለን የምትልበት ሰዓት ላይ አይደለም ስራ ወደ ስትመጣ ቤትህን ላታገኙ ወይ ፈርሷል ወይ እንድታፈርስ ግብረ ኃይል ቆሞል የኔ ነው የምትለው ባለቤት እና ልጆች ብቻ ናቸው። ከዚህ ከዘር ፖለቲካ ካልወጣን ያንተ የሚሆኑት ልጆች እና ባለቤት ብቻ ናቸው። የምታየው ነገር ሁሉ በአንተ ዙሪያ ያለው ያንተ አይደለም። የሆነ ቀመቱ አንተ አንዱ ይፍረስ፣ ይሄ ይቃጠል ይላል። ንብረትን አይንህ እያያ ይቃጥለዋል። ለምን? የዘር ፖለቲካ ነው። ሁሉም ተራው ነው የሚጠበቀው። በነገራችን ላይ አሁን ያለው ወርዶ ሌላም ቢወጣ የእሱ ብሔር ነን ብለው የሚያስብም እንደዚሁ ነው የሚያደርጉት። አይቆም። ምንድነው መቆም ያለበት? መቆም ያለበት ዘረኝነቱ መቆም አለ ብሔር ምንም አያደርግልን ብሎ ካልተነሳ ህዝቡ፣ የትኛውም ብሔር ብሎ ሰዎች የሰየሙት አካል የትኛውም ስልት አለ የእሱ ወገን ይነሳል። አይቆም። መቆም ያለበት አንድ ቦታ ላይ ብሔር የሚባል ነገር ከኛ በላይ መሆን የለበት። በብሔር ሳይሆን በሃይማኖት ማመን ስንጀምር ብሄር እንትተን ሃይማኖትን ማመን ስንጀምር፣ ያኔ ሁሉ ነገር ይቆማል። ምክንያቱም ወደ ሃይማኖት ስንመለስ የጥበብ ሁሉ መጀመሪያ ምን የሚል እናገኛለን፣ ፈጣሪ መፍራት ነው። ያኔ ይቆማል። አለዛ እንደ ታዩት ታዩታላችሁ ምርጫ መጣ በተባለ ቁጥር እናልቃለን። አንዱ በሄሮድ አንዱ በወጣ ቁጥር እናልቃለን እንጂ የምናገኘው ምንም ነገር የለም። እዛው ይሄ ከማይረባ ፖለቲካ እዚህ ግባ ከማይባል እነሱ እኮ አያምኑበትም ፖለቲካ። እናንተ እንደምታምኑበት እነሱ እንደ ሽፋን ነው የያዙት። ለምድ የለበሰ ተኩላ ታውቃለህ፣ ፖለቲከኛ ያ እነሱ ይሄ ናቸው ብሎ ለመግለጽ የሚበቃኝ ቃል የለም። ለምድ የለበሰ ተኩላን ብላቸው እሱም አይበቃኝም። እያንዳንዱ ፖለቲከኛ ስራውን ዳር ስትወጣ ነው፣ ቁም ብለህ ስታስተው እዛ ግርግር ውስጥ እዛ ትርምሱ ስታይ የአንድም ፖለቲከኛ ልጅ የለም፣ የአንድም ፖለቲከኛ ዘመድ የለም። አይገርማቸው እኔ እናንተ ብቻ ነው ያለን የሉም እነሱ እነሱ የት ናቸው ከኢትዮጵያ ውጭ ናቸው ወይም በራቸውን በኮንክሪት ዘግተው ቁጭ ብለው ስንት ሰው አለቀ ብለው በስልክ ይሰማል አንተ ትተላለቃለህ ይፎዙ እነሱ እንደምን ደገፈው አምላክን ብትደግፈው እኮ እስካሁን ብዙ ብዙ ብዙ ነገር ላይ መድረስ እነሱ ላይ እንደተለጠፍን ተለጠፉ ወደ ፈጣሪያችን ይመለስ ይኸው የምታዩት ነው የሃያ አመት ባልሞላ ጊዜ ውስጥ ምን ያህል ህዝብ ነው ያለቀው ምን ያህል ንብረት ነው የተቃጠለው የወደመው? ምን ያህል ቤት ተፈናቀለ? ምን ያህል አባወራ ትላንት አከራይ የነበረ ዛሬ የሚከራይበት ያጣ ያየው። ይሄ ሁሉ ምንድን ነው? ሃይማኖታዊ አይደለም፣ ፖለቲካዊ ነው። ይሄ ሁሉ አየህ፣ ትርፍ ያለው ሃይማኖት ላይ ነው። ወደ ሃይማኖት ተጣበቅ፣ ወደ እምነት ተጣበቅ። ወደ እምነት ስትጣበቅ ጾታውን የሚያስቀይር ልጅ አይኖርም። ወደ እምነት ስትጣበቅ ህብረተሰቡም ልሆን ብሎ ለብር ራሱን የሚሸጥ ሊና ያለው ልጅ አይኖረም።